ጤና ይስጥልን ተመልካቾቻችን፣ ዜና በምልክት ቋንቋ እናቀርባለን። ኢቢሲ በአገር ግንባታ ጉዞ ውስጥ የተገኘው በረከትና ምንዳ ወደ ፊት በማምጣት የነገ የኢትዮጵያን ምን ለማሳካት እየሰራ መሆኑን የተቋሙ ዋና ስራ አስፈጻሚ ጌትነት ታደሰ ተናገሩ። በኢትዮጵያ በኤፍኤም ዘርፍ ቀዳጅ የሆነው የኤፍኤም አዲስ 97.1 ስርጭት ከጀመረ 25 ዓመት ሞልቶታል። የበርካታ አንጋፋ የሚዲያና የጥበብ ባለሙያዎችን አይን የገለጠ የሙያ መነሻቸው ብዙ የጥበብ ሰዎች ከአድማጭና አድናቂዎቻቸው ጋር የተገናኙበት ድልድያቸው አልፎም ስምና ስራዎቻቸው ከህዝብ የተዋወቁበት መድረካቸው የኤፍኤም አዲስ 97.1 ስርጭት ከጀመረ እነሆ 25 ዓመታት ሞላው። በሀገሪቱ የአጭር ሞገድ የኤፍኤም ጣቢያ ታሪክ የመጀመሪያ የሆነው የኤፍኤም አዲስ 97.1 የ24 ሰዓት ስርጭት በመጀመርም ቀዳሚው ነው። እርግጥ ነው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ በኢትዮጵያ በቴሌቪዥን በሬዲዮ እና በኤፍኤም ታሪክ ፋናዋጊ ብሔራዊ ጣቢያ ነው። በዚህ ዓመት መጀመሪያ አካባቢ ጀመር ነው፣ 25 60 90፣ እንደምታስታውሱት ኤፍኤም 25 ዓመት ይሞላዋል። ዛሬ ሞልቶታል። የኢትዮጵያ ቴሌቪዥን ወይም ደግሞ በኢትዮጵያ የቴሌቪዥን ታሪክ ከተጀመረ 60 ዓመት ሞልቶታል። እንዲሁም በኢትዮጵያ ውስጥ የሬዲዮ ታሪክ ከተጀመረ መስከረም ሁለት የሚመጣው ዘጠና ዓመት ይሞላዋል። ስለዚህ ወደ ይዘት ብለን ለውጥ በጀመርንበት ጊዜ የሚከበር በዓል ነው ይህን በዓል ስናከብር እንዲሁ የአንድ ጊዜ በዓል አድርገን አይደለም እናከብረው፣ ያለፈውን ጊዜ የሰራ ናቸውን ስራዎች መልካም ትዝታዎቻችንን ከአድማጮቻችን ጋር የምንነጋገርበት፣ የምንወያይበት፣ የምንጫወትበት እንዲሁም ደግሞ በቀጣይ የምንሰራቸውን ትልልቅ የሪፎርም ስራዎችን በተመለከተ ለአድማጮቻችን፣ ለባለድርሻ አካላት፣ ለመንግስትም፣ ለሕዝቡም የምንገልጥበት በአጠቃላይ እንደ ብሔራዊ ጣቢያነታችን እየተጓዝንበት ያለው መንገድ ምንድን ነው የሚለውን የምንመካከርበት ከዛ ባሻገር ደግሞ ሚዲያው በሀገር ግንባታ ሂደት ውስጥ የራሱን ሚና እንዲጫወት ከማድረግ አንጻር ትልቅ ስራ ቅደን እየሰራን ያለ ነው። የኢቢሲ ዋና ስራ አስፈጻሚ ጌትነት ታደሰ ጣቢያው በሀገር ግንባታ ጉዞ ውስጥ የራሱን ቁልፍ ሚና እየተወጣ መሆኑን ተናግረዋል። ብዙ መንገድ ተጉዘናል። እንደ ሀገር የመንግስትነት ታሪካችን ረጅም ነው፣ በሺህ ዘመናት የሚቆጠር ነው። በዚህ ውስጥ ያለፍንበት ውጣ ወረድ አለ። ባለፈው ጊዜ ውስጥ በጣም ብዙ ነገሮች ስናሳልፍ እዳም በረከትም አለ እዳም ምንዳም አለ። ስለዚህ እንደ ሚዲያ በረከቱንና ምንዳውን ወደፊት እያመጣን ነገን ለመስራት የሚያስችለን ስራ ለመስራት ጥረት እያደረግን ያለ ነው። በዚህ ለት ተሳክቶልናል ብለን እናስባለን። ጅምሩን ጥሩ ነው። ከአድማጮች የሚመጡ አስተያየቶች በጣም ጥሩ ናቸው። የሚያበረታቱ ናቸው። ኤፍኤም ሪፎርም አድርገዋል። ኢቢሲ ሪፎርም እያደረገ ነው ያለው ይህንን የምናስቀጥልበት ነው። 2569 ቀደም ሲል ከኤፍኤም አዲስ 97 ነጥብ አንድ ያላቸው ቁርኝት ትዝታን የሚያጭር መሆኑን የሚናገሩት የባህልና ስፖርት ሚኒስትር ዴኤታው ነብዩ ባዬ ጣቢያው አሳድጎናል ብለዋል። አሳድጎናል ለማለት ይቻላል። ሰው አውቆናል። ቀን ጊዜ የምትሰሩት እናንተ ልጆች ናችሁ መባል አበረታቱን። ናሳድጎናል እንደ ከያኔ እድል ሰጥቶናል፣ ድምጻችን አሰምቷል። ሌላኛው የኤፍኤም አዲስ ዘጠና ሰባት ነጥብ አንድ ስርጭት በጀመረ ማግስት በስራ ባልደረባነት ተቀላቅሎ የሰራበት ጣቢያ መሆኑን የገለጸው ሰይፉ ፋንታሁን የኤፍኤም ጣቢያው ለሌሎችም ፈር ቀዳጅ ነው ብለዋል። የምታየዋቸው ትልልቅ ባለሙያዎች የወጡበት ቤት ነው እንዳለ። አሁን የምታየትን የኤፍኤም ባህል የቀረጸ ነው። በቃ አባት ወይም እናት ጣቢያ ሊባል ይችላል እና ምንም ነገር በሌለበት በጣም ትንሽ መዝናናት ብቻ በነበረበት ጊዜ የመዝናናት ጎርፍ ይዞ የመጣ በጣም በብዙዎች ልብ ውስጥ አሁን ድረስ የገባ እውነቱን ለመናገር ለብዙዎቻችን የጠቀመ አሁንም ድረስ ተወዶ ነው ያለው። ሀያ አራት ሰዓት ነው ስርጭቱ። በጣም ይሄ ደስ ይላል። የሀገሪቱን የጥበብና ባህል ታሪኮች ይበልጥ ለማስተዋወቅም መስሪያ ቤታቸው ከኢቢሲ ጋር በቅርበት እንደሚሰራም ነው ሚኒስትር ዴታው ነብዩ ባዬ ገለጹት። እኔም አሁን ባለሁበትም መስሪያ ቤት ሌላ ምን ስራ አለ? የጥበብ ዘርፍ ነው የምንሰራው። ትልቁ ጣቢያ ኤፍኤም 97.1 የጥበብ ሚዲያ ነው። ኢትዮጵያ ቴሌቪዥን የጥበብ ሚዲያ ነው። ኢትዮጵያ ሬዲዮ የጥበብ ሚዲያ ነው። ለምን ቅድም ጌት እንዳልከው ማስተማር እውቀትን መስጠት የእውቀት ቤት ነው፣ ጥበብ ቤት ነው፣ የመረጃ ቤት ነው። ቢሲ ጥበብን አብረን እንሰራለን ከሁለቱ አብረው ከሚቀናጁት ሀሳቦች እና ከሦስቱ አበይት ነገሮች አንዱ ነው። አሁን ስራ የምሰራበት እኔ አሁንም የተጀመሩ ነገሮች አሉ። ለምሳሌ ኢትዮጵያ ውስጥ ያሉ ባህሎችን በተለይ ለብሪክስ አባል ሀገራት እናስተዋውቃለን ብሎ ሚኒስትሪ የጀመረው አለ። ይህንም በተመለከተ ዋናው የሚዲያ አጋር ሆኖ እየሰራ ያለው ኢቢሲ ነው። ይሄ ደግሞ ምንድነው እንዲሁ ዛሬ የተፈጠረ ነገር ብቻ አይደለም። በቀደመው ጊዜም የህዝብ ለህዝብ ጉዞዎች ሲደረጉ በተለያዩ ሀገራት ዛሬም ድረስ የትላንት ያህል የምናስታውሰው በኤቢሲ ካሜራ ተቀርጸው በኢትዮጵያ ቴሌቪዥን ተላልፈው እነዛን አንጋፋ ከያንያን ማስተዋወቅ የተቻለው እነዛን የመሰሉ የጥበብ ስራዎችን ማስተዋወቅ የተቻለው ከኤቢሲ ጋር መስራት መቻል ነው። ስለዚህ ከነባም ጋር ከክብርት ሚኒስትሯም ጋር ተነጋግረን የገባንበት አንዱ እንዲህ አይነት ሀገራዊ ትልልቅ ፕሮጀክቶችን መስራት አለብን በሚል ነው ወደዛ ከሄደ በኋላ እያንዳንዱን ይዘት ከባህል አንጻር መቃኘት የኢትዮጵያ ብሮድካስቲንግ ኮርፖሬሽን ወደ ይዘት በሚል እያከናወነ ለሚገኘው ማሻሻያ የሩሲያ ብሔራዊ ቴሌቪዥን አርቲ አስፈላጊውን ድጋፍ እንደሚያደርግ ገለጸ የሩሲያ ብሔራዊ ቴሌቪዥን አርቲ ባለሙያዎች ለኢቢሲ ጋዜጠኞች ያላቸውን ልምድ ያካፈሉ ሲሆን በዘመኑ የሚዲያ አቀራረብ ላይም ስልጠና ሰጥተዋል ስልጠናው በዜና ይዘት አቀራረብ በካሜራ በኤዲቲንግ በሞባይል ጋዜጠኝነትና ተያያዥ ጉዳዮች ላይ ያተኮረ ነው። አር እቲ እስከ 20 ዓመት የካበተ ልምድ ያላቸው ጋዜጠኞች ስልጠናውን ሰጥተዋል። በዘመኑ ዓለም አቀፍ ሚዲያ ምህዳር የቀደመው አቀራረብ አሁን ካለው የዲጂታል ቴክኖሎጂ ጋር አጣጥሞ ማስኬድ በሚቻልባቸው መንገዶች ላይ ስልጠናው አትኩሯል። በመጨረሻም በከምባታ ዞን ደጋ ቀዲዳ ቀበሌ አርሶ አደሮች ዝርያቸው በተሻሻለ የወተት ላሞች ተጠቃሚ እየሆኑ መምጣታቸውን ተናገሩ። በአካባቢው ለእርሻ የሚሆኑ መሬት ጥበት መኖሩ አርሶ አደሮች በአነስተኛ ቦታ የተሻለ ምርት በሚሰጡ የግብርና ልማት ስራዎች ላይ እንዲያተኩር አድርጎታል። ደጋ ቀዲዳ ቀበሌ እያንዳንዱ አርሶአደር የተሻሻሉ የወተት ላሞችን የሚያረባ ሲሆን ቀበሌው ከፍተኛ የወተት ምርት የሚገኝበት ነው። አርሶአደር ታሪኩ ካጢሶ የዚህ ቀበሌ ነዋሪ ሲሆኑ ከስደት መልስ በጀመሩት የከብት እርባታ ጥሩ ውጤት አግኝተውበታል። ያው እንደምታዩት ሆለስቴንና ጀርሴ ናቸው የምንጠቀማቸው በቀን አንዷ አስራት ሊትር ስጣለች፣ ከፍተኛው 32 ሊትር ነው የሚሰጠው እና ምድር አመጋገብ ነው። አመጋገብ ደግሞ ብዙ አይነት የሳር ዝርያዎች አሉ። አሁን ለምሳሌ ይሄ ሳር ደሾ ነው የሚባለው። ኤሌፋንት ግራስ አለ፣ አልፋ አልፋ አለ፣ ሮዴሶች አሉ፣ ጓትማላ አለ፣ ብዙ አይነት ዝርያዎች አሉ። እነዛ እንግዲህ በማቀናጀት ያን እየሰጠን፣ ያው የፋብሪካ ወጤቶችም አሉ። ምጥን እናበላለን። ፋጉሎ አለ። ያን እያቀለቅን በደንብ እንመገባቸዋለን። እንክብካቤ አለ። ከዚህ የተነሳ ብዙ ወተት ምርታማነትን እናገኛለን። ሌላኛዋ የቀበሌው አርሶ አደር አማረች ከፈለ ሁለት የተሻሻሉ የወተት ላሞች ያሏቸው ሲሆን ከእነሱ የሚያገኙት የወተት ምርት መተዳደሪያቸው ስለመሆኑ ይናገራሉ። ያው ቤትም የሰራሁት በእነዚህ በከብቶች ብቻ ነው። ልጆችንም ደግሞ የምናስተምራቸው በነዛ ነው ማለት ነው። የቀበሌዋ እንስሳት አርቢዎች ካሏቸው የወተት ላሞች 98 በመቶ የሚሆኑት የተሻሻሉ ዝርያዎች ሲሆኑ፣ አሁን አሁን ወተት ብቻ ሳይሆን የተሻሻሉ የጊደር ዝርያዎችን ለተለያዩ አካባቢዎች በማቅረብ ላይ ይገኛሉ። የተሻሻለ ዝርያ ከኛ አልፎ ሌሎች ሰዎችም ትያል ነው እያንዳንዱ ቤት ደግሞ የተሻሻለ ዝርያ ነው ያለው። እንደምታው ጀርሰን ነው ሰው የሚጠቀመውም ያን ነው። በባለፉት አመታት በክልሉ የወተት ምርታማነትን ለማሻሻል በተከናወኑ ስራዎች ከገጠር እስከ ከተማ ከፍተኛ ውጤት መገኘቱን የማዕከላዊ ኢትዮጵያ ክልል ግብርና ቢሮ ምክትልና የእንስሳትና ሀብት ልማት ዘርፍ ኃላፊ እያሱ ተረፈ ገልጸዋል። ለማት ተርፋቱን ስንጀምር 321 ሚሊዮን ነበር የሚመረተው በዚህ በአመት አሁን ኦልሞስት ወደ 620 ሚሊዮን በላይ ያደረስንበት ሁኔታ አለ። ይሄ ከይጥፍ በላይ ነው። በክልሉ እየጨመረ የመጣውን የወተት ምርት ተከትሎ ስምንት አነስተኛና መካከለኛ የወተት ማቀነባበሪያ ኢንዱስትሪዎች የወተት ምርትን አሽገው ለገበያ የማቅረብ ስራ መጀመራቸውን አመልክተዋል። በዚህ ሁለት አመት ውስጥ ማለት ነው፣ አምና ነው የተጀመረው። ስምንት የወተት ማቀነባበሪያዎች፣ ስድስት አነስተኛና ሁለት መካከለኛ የወተት ማቀነባበሪያዎች። በነዚህ አርሶ አደር ወተት በሚያመርቱ አርሶ አደሮች ወተት ተመርቶ ወተት አሽገው አቀነባብሮ የመሸጥ ደረጃ የደረሱበት አግባብ አለና ይሄ በስፋት እየተሰራ ያለበት ሁኔታ አለ ስርዓተ ምግብን በማሻሻል በአካል የዳበረና በአእምሮ የበለጸገ ትውልድ ለመገንባት እንደሚያስችል ይታመናል ዜና አበቃ ከቀሪ ፕሮግራሞቻችን ጋር መልካም ቆይታ